ሰላም ሰላም ክብራትና ክብራን ተመልካቾቼ፣ ዛሬም በአዲስ መረጃ መጥቻለሁ። ይሄ መረጃ ምንድን ነው? ቄብ ዶሮዎችን ለማስገባት የምትፈልጉ አስገብታችሁ ያላችሁ፣ እንዲሁም ደግሞ ከዚህ ቀደም ስህተት የተሰራችሁትን ዛሬ የምታውቁበት መረጃ ነው ይዤ የመጣሁትና፣ በተለይ እንቁላል እየጣሉ ያሉ ዶሮዎች ካሏችሁ ከዚህ ከፕሮዳክቲቪቲ ጋር ተያይዞ ችግር የተፈጠረባችሁ፣ ፒክ ፕሮዳክሽኑ ጣሪያ ያለ ካላችሁ፣ ያለ ዶሮ አርቢዎች ካላችሁ፣ ይህንን ባለመስራታችሁ እንደሆነ እንድታውቁት ይህን ቪዲዮ ብትመለከቱት በጣም መልካም ነው። ስለዚህ ዛሬ ይዤላችሁ የመጣሁት ሀሳብ ምንድን ነው? ቄብ ዶሮችን ካስገባችሁ በኋላ ምንም ምንም ምንም ምንም ምን አይነት አክቲቪቲዎችን ትሰራላችሁ ወይም ደግሞ ምን አይነት ስራዎች ከናንተ ይጠበቃሉ? ዶሮች ካስገባችሁ በኋላ ምንምን ጉዳዮች ከናንተ ይጠበቃሉ? የየትኛውን የየትኛውን ቀኖችን መያዝ ይኖርባቸዋል? በጣም ክሪቲካል ናቸው የምንላቸው ስራዎች አሉ እዚህ እርባታ ላይ። ማለት ዶሮቻቹ ማቹሪቲ ኤጅ ላይ ከመድረሳቸው ወይም ደግሞ ፖይንት ኦፍ ላይ ደረጃ ላይ ከመድረሳቸው በፊት ሊሰሩ የሚገባቸው ስራዎች ናቸው እነዚህ። ስራዎች ካላደረጋቸዋቸው ግን ወደፊቱ ዶሮቻችሁ ምርት ላይ ገብተው በወጣትነት ዘመናቸው ጥሩ የሚባል አይነት ምርት ላታገኙ ይችላላችሁ። ጥሩ የሚባል ጤና ላይመጣ ይችላል። ስለዚህ በየጊዜው የሚገቡ በሽታዎች፣ በየጊዜው ፍላቹዌት የሚያደርገው የፕሮዳክሽን መጠን ሊያስቸግራችሁ ይችላል። ስለዚህ እነዚህ ጉዳዮች በጣም ወሳኝ ናቸው። ከዚህ ቀደም እንግዲህ ሁለት ሺ ዶሮዎችን ካስገባም በኋላ የማቋቋም ስራ የሰራንለት እርባታ ነው። እዛ አርቢ ጋር የተገኘ ነው። ዛሬ ሁለት ሺ ዶሮዎች ናቸው። እነዚህ ዶሮዎች በቃ ንቃታቸው እንደምትመለከቱት ነው። እንቅስቃሴያቸው በጣም ደስ የሚያሰኝ የነበረ እነዚህ ዶሮች የሚገርማችሁ ከገቡ ጊዜ ጀምሮ አንድ ዶሮ ብቻ ነው የሞተችው። አንድ ዶሮ ብቻ ያውም ደግሞ በግጭት ገና እንዳራገፍን በግጭት የክሬት ውስጥ ሳጥኑ ውስጥ በሚጓጓዙበት ሰዓት በግጭት ብቻ አንድ ዶሮ ሞታለች። ዜሮ ሞርታሊቲ ማለት የሚቻልበት እርባታ ላይ ነው። ደስ የሚያሰኝ እርባታ ነው። እንደምትመለከቱት እንግዲህ ከቤት መረጣ ጀምሮ አጠቃላይ ዶሮቹን አስገብቶ ደግሞ እነዚህን አይነት ክትትልና ድጋፍ የምናደርግለትም በተመሳይ አንድ ፓኬጅ ውስጥ የሚጠቃለል ነው እና ዛሬ እንግዲህ ዶሮችን የምንለይበት ቦታ ፓርቲሽን እየሰራው ነው የምገኘው። እንደምትመለከቱት እንግዲህ አንደርዌት ዶሮች ይኖራሉ። በዓይናችን ውስጥ የገቡ በዓይናችን ስናያቸው የነበሩ ዶሮች አሉ። እነዛን ዶሮች እንግዲህ በፓርቲሽን ውስጥ አስገብተን ወደ ስታንዳርድ ዌት ማምጣት አለብን። እነዚህ ዶሮች በነገራችን ላይ አሁን ላይ አሁን ላይ እነዚህ ዶሮች ከገቡ እንግዲህ አንድ ወር ሆኗቸዋል። ኦልሞስት አራተኛ ወር ላይ ናቸው። እያሽካኩ ነው የሚገኙት። በቅርብ ቀን የመስራች የምንጠብቅበት እድሜ ላይ የሚገኙ ዶሮዎች ናቸው። ስለዚህ እነዚህ ዶሮች ሁለት ስራዎችን እንሰራለን። የመጀመሪያው አንደርዌት ዶሮዎችን ለይተን መንጋው ምን አይነት የሰውነት ክብደት አለው እድሜያቸውና የሰውነት ክብደታቸው ይመጣጠናል ወይ የሚለውን እናያለን። ሁለተኛ ነገር ደግሞ ዲቤክ እናደርጋቸዋለን ወይም ደግሞ ቪክትሪሚንግ የምንለው በዘጠና ቀን እስከ 115 እስከ 115ኛ ቀን ድረስ ባለው መቆረጥ ያለባቸው ዶሮዎች ናቸው። እነዚህ ዶሮዎች እንግዲህ በተወሰነ መልኩ ከዚህ ከቫክሲኔሽን ጋር ተያይዞ እንዲሁም ደግሞ ከዚህ ከአንደር ዌት ዶሮዎችን ወደ ስታንዳርድ ዌት ከማምጣት ጋር ተያይዞ ትንሽ ጋፕ እንሰጣቸዋለን። እነዚህ ስራዎች ሞስት ስትረስፉል ናቸው የሚባሉ ናቸው፣ በጣም ለዶሮቻችን። ዲቤክ ማድረግና ቫክሲኔሽን በጣም ዶሮቻችን ለጭንቀት የሚዳርጓቸው ነገሮች ናቸው እና ድብርት ውስጥ ሊከቷቸው የሚችሉ ስራዎች ናቸው። ስለዚህ ትንሽ ጋፕ እንሰጣቸዋለን፣ ዶሮችን የእረፍት ጊዜያቸውን እንጠብቅላቸዋለን። እና እነዚህ ስራዎች ያደረግነው በጣም አራረቀን ነው ነገር ግን ቪዲዮን ጠቅላላ አድርጌ ወደ እናንተ ለማቅረብ ስለፈለግኩኝ እነዚህን ሁለቱም ዋና ዋና የሚባሉ ስራዎችን ሰርተን እናሳያቸዋለን ማለት ነው። እዚህ ጋር በአይናችን የገቡ ዶሮዎችን መረጣ ላይ ነኝ። ትንንሽ የሚባሉ በአይናችን ስናያቸው ያነሱብንን እየመረጥናቸው ነው የምንገኘው። ሌሎቹም ደግሞ መንጋውን አጠቃላይ ሁለት ፐርሰንት የሚሆኑትን መዝነን ደግሞ ስታንዳርድ ቤታቸው ወይም ደግሞ በአቨሬጅ ክብደታቸው ምን ያክል ነው፣ ማኑዋሉ ምን ይለናል፣ ይሄ ዝርያ በዚህ እድሜ ላይ ምን ያክል የሰውነት ክብደት ሊኖረው ይገባል፣ የሚለውን ደግሞ በማኑዋሉ መሰረት ያንን እሱ ጋይድ እያደረገን እንመራባቸዋለን ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ በምትመለከቱት መልኩ ትንንሽ የሚባሉትን ዶሮዎች እንመርጣቸዋለን። ወደ ፓርቲሽን ወደ አዘጋጅንላቸው ቦታዎች እንከታለን። ሌላው እዚህ ጋር ልብ እንድትሉ የምፈልገው ብዙ አርቢ ትንሽ ግር የሚያሰኘው ነገር ምንድን ነው? ዶሮዎችን ከገዛችሁ በኋላ መኖ ትገዛላችሁ፣ ቤት አላችሁ፣ ሰራተኛ ይኖራችኋል ወይ እናንተ አላችሁ። እነዚህ ነገሮች አድርጋችሁ እንቁላል የምጠብቁ ሰዎች አላችሁ። እንቁላል የምጠብቁ ሰው ዶሮ አስገብቻለሁኝ የእንቁላል ዶሮ ነው የገዛሁት። የእንቁላል መኖ ነው ያዘጋጀውላቸው። ቤት አለ። ምንም አላነሳቸው። እንቁላል መጣል አለባቸው ብላችሁ የምታስቡ ሰዎች አላችሁ። ከልምድም ከብዙ አርቢዎችም እንደምገነዘበው ይህ አይነት አስተሳሰብ በጣም በሰፊው እርባታ ውስጥ የሚታይ ነው። ነገር ግን ዶሮዎችን ካስገባችሁ በኋላ የምነግራችሁ ነገር እንደ አርቢው ጉብዝና ሊጥሉ የማይችሉ ዶሮችን እንኳ ወደ መጣል ደረጃ የምታመጧቸው እናንተ ናችሁ። ሊጥሉ በጣም ፐርፌክት አያያዛቸው፣ ማኔጅመንታቸው በጣም ጥሩ ሊባል የሚችሉ ዶሮችን ከገዛችሁ እንኳን እናንተ ጋር መጥተው ሊበላሹ ይችላሉ፣ ወይም ደግሞ ወደ እንቁላል ምርት ላይገቡ የሚችሉበት ሁኔታ አለ። ስለዚህ ዶሮች እንቁላል ጣይ ናቸው፣ ዝርያቸው ጥሩ ነው ስለተባለ ብቻ የምትፈልጉትን አይነት ፕሮዳክቲቪቲ ላያስመዘግቡላችሁ ይችላሉ። ያ ነገር ሊቀንስባችሁ ይችላል። ስለዚህ እናንተ ጋር ያለው ስራ ይበልጣል ለማለት ያክል ነው። ከመጣው እናንተ ጋር ያለው ይበልጣል። ምናልባት እኮ በአያያዛቸው ጉለት ኖሮበት ልገዙት ትችላላችሁ። እናንተ ጋር መጥቶ ግን ብዙ መስተካከል ያለባቸው ጉዳዮች አሉ። እናንተ ናችሁ ወን እናንተ ጋር ከመጡ በኋላ ነው ስራው መሰራት እራሱ የሚጀምረው እንጂ ያደጉበት ታይም አይደለም። በጣም በጣም ክሪቲካል ታይም የሚባለው በነገራችን ላይ ከዚህ ከ አስራ ሁለተኛ ሳምንት እስከ አስራ ሰባተኛ ሳምንት ባለው ነው። ይህንን ወቅት የሰራ ዶሮ አርቢ በጣም በአግባቡ የተከታተለ ዶሮ አርቢ ተሻገረ ማለት ነው። እንዲሁም ደግሞ ምናልባት አስራ ሰባተኛ ሳምንት ደግሞ የባነነ ይሄ መደረግ እንዳለበት የነቃ ደግሞ ምንም ነገር መፍጠር አይችልም። ስለዚህ ጥንቃቄ መደረግ ያለበት ዶሮዎችን መግዛት ብቻ አይደለም፣ ዶሮዎችን አያያዛቸውን ማወቅ ማስፈላጊ ነው። ከነዚህ ከነዚህ አያያዞች ውስጥ ግን ሁለቱን ነገር እነግራችኋለኝ በአጠቃላይ ግን የመጀመሪያ ዶሮቻችሁ ዲቤክ መደረግ አለባቸው። ክትባት መውሰድ አለባቸው። ከዚህ በተጨማሪ አንደርዌት የሆኑ ዶሮች መለየት መቻል አለባቸው። የፊዲንግ ፓተርናቸውም መቀየር መቻል አለበት። ለምሳሌ እኛ ብዙ ኢንፎርሜሽን ስለሌለን እኛ ብዙ መኖ አምራቾችም እንደ ልብ በአማራጩ ስለማያቀርቡልን እንጂ ቄብ ተብሎ ሁለት አይነት መኖዎችን መጠቀም ይኖርብናል። አንደኛው ቄቦች ምንም እንቁላል ያልጀመሩ ዶሮች ናቸው። ሁለተኛ ደግሞ ይሄ ፕሪሌይ የምንለው ይሄ ከእንቁላል ከቄብ ወደ እንቁላል ጣይ የሚሸጋገሩበት ጊዜ ነች ያን አይነት መኖ መዘጋጀት መቻላለን። ፕሪሌይ የንለዋለን እኛ መኖ ስናዘጋጅ ለምሳሌ ለዚህ እርባታ አሁን ፕሪሌይ መኖ እየተጠቀሙ ነው ያሉት እነዚህ ዶሮዎች። ያ ማለት እንቁላል ማስጀመሪያ መኖ ማለት ነው። መሸጋገሪያ አይነት መኖ ልንለው እንችላለን። ወደ እንቁላል ጣይ ከፑሌት ወደ ሌየሮች የሚሸጋገሩበት አይነት ፕሪሌይ ቀመር የተሰራለት ወይም ደግሞ በዛ ፎርሙሌሽን መሰረት የተሰራለት በዚህ በፑሌት እና በዚህ በእንቁላል ጣይ ፌዝ ዋን መካከል ያለ መኖ ሊሰራላቸው ይገባልና ይህንንም አካተት ይኖርብናል። ስለዚህ የፊዲንግ ፓርተርናቸውን በደንብ መረዳት አስፈላጊ ነው። ሌላው ለአይቲንግ ፕሮግራማችን እንዴት ነው? ያው ብዙ ዶሮ አርቢዎች እንግዲህ ከስራው ከጫዋታው ውጭ የሚሆንባቸው አንደኛው ምክንያት የዶሮቻችሁን የሰዓት አጠቃቀም አለማወቅ ነው እንግዲህ ከዚህ ከኤፌሴች እና ከዚህ ከኤሌች ከምንላቸው ሆርሞን ጋር የሚያያዝ ነው እንቁላል የምንለው አጠቃላይ ደግሞ ብርሃን ስራው ምንድን ነው እነዚህን ሆርሞኖች ማነቃቃት ነው ስለዚህ እነዚህ ሆርሞኖች የምንላቸው በብርሃን አማካኝነት የሚነቃቁ ከሆነ ዶሮዎች መኖ በልተውና ቫይታሚን ጠጥተው ወይም ደግሞ ይሄ ኤግ ስቲሙሌት ወይም ደግሞ ፎሊክል ስቲሙሌት የሚያደርገውን ነገር ተጠቅመው እንቁላል አይጥሉላችሁ ይችላሉ እንደማለት ነው። ስለዚህ ብርሃን፣ መኖ፣ ውሃ እጅግ አስፈላጊ ከምንላቸው ውስጥ የሚመደቡ ጉዳዮች ናቸው ማለት ነው። ሌላው ኤግ ቡስተሮችን የምንጠቀምባቸው ሳምንታት አሉ። ለምሳሌ ዶሮቻችን ከ17ኛ ሳምንት ጀምሮ ኤግ ቡስተሮችን መጠቀም ይቻላል። ስቲሙሌት ሊያረጋቸው የሚችል ወይም እነዛ ፎሊክሎች እድሜያቸው ነውና እና የማፀን ቧንቧም ዳብሯል እና ስለዚህ ያንን ፎሊክሎች እንዲነቃቁ ኦቫሪያን ስንላቸው እነዚህ ኦቫሪዎች እንዲነቃቁ ማድረጊያው የመጀመሪያ ኤግ ቡስተሮችን መጠቀም። ለምሳሌ ኤግ ቡስተሮች ውስጥ የሚጠቃለሉ ቫይታሚኖች አሉ። በነገራችን ላይ እነዚህ ቫይታሚኖች ምንድናቸው? የቫይታሚን ኤ፣ የቫይታሚን ኢ ደግሞ፣ ቫይታሚን ኢ ስፔሻሊ የሚጠቅማችሁ ለስትረስ ዶሮቻችሁ ቫክሲኔሽን ወይም ደግሞ ኢንጀክት የሚደረጉ የቫክሲን አይነቶች አሉ። እነዛን የቫክሲን አይነት ወሳኝ ቫክሲኔሽን ሜቶዶች አሉ። እነዛን አይነት ሜቶዶች የምትጠቀሙ ከሆነ ሞስት ስትረስፉል ናቸው የሚባሉ ናቸው እና ጥንቃቄ ማድረግ ያለባችሁ ነገር ቫይታሚን ኢ ብሰጧቸው ለስትረስ እጅግ በጣም ወሳኝ የሚባል ነው። ሌላው ቫይታሚን ኤ ቫይታሚን ኤ በቆሎ ውስጥ አለ። ቢጫ በቆሎ ውስጥ በጣም አለ። ያ ቤታ ካሮቲን ወይም ደግሞ ዛንቶፓ የምንላቸው ንጥረ ነገሮች ውስጥ አንድ ላይ የሚገኝ ነው። ዞሮ ዞሮ ቫይታሚን ኤ ማለት ቤታ ካሮቲን እንደማለት ነው። ስለዚህ በብዛት በቆሎ ይመገባሉ። በእርግጥ የቫይታሚን ኤ እጥረት አለባቸው ተብሎ አይታሰብም። ነገር ግን ደግሞ እንደ ሰፕሊመንት በሚመገቡት መኖ ውስጥም እንዲሁም ደግሞ በውሃ ቀላቀላችሁ በፓውደር መልኩ ደግሞ በመጠጧ ውስጥ ኦራል መሰጧቸው ቫይታሚን ኤ በብዛት የሚገኝበትም መቻል አለበት። የቫይታሚን ኬ እና የቫይታሚን ቢ ኮምፕሌክስ እጅግ በጣም አስፈላጊ የሚባሉ የቫይታሚን አይነቶች ናቸው። እና የቫይታሚን ዲ ሲሪም የረሳት የረሳሁት ጉዳይ ነው። የቫይታሚን ዲ ሲሪም ከኤግሼል ጋር ተያይዞ ከኤግሼል ቲክነስ ጋር ተያይዞ አጠቃላይ የእንቁላል ቅርፊትን የማምረት የካልሽየም ካልሽየም ወይም ደግሞ እነዚህ የላይምስቶን ግብአቶች የነ ዲሲፒ ሊሆን የነ ኤምሲፒ ሊሆን ይችላል። እነዚህ ጉዳዮች የካልሽየምና የፎስፈረስ ጉዳዮች በደንብ አስፈላጊ የሚባሉ ጉዳዮች ናቸው ና ዶሮቻችሁ የላይቲንግ ፕሮግራማቸው ፊዲንግ ፓተርናቸው ዲቤክ መደረጋቸው እንዲሁም ደግሞ አንደርዌይት የሆኑ ዶሮችን መለየታቸው ለቄብ ዶሮች እጅግ በጣም አስፈላጊ የሚባሉ ናቸው ና እንደምትመለከቱት ቪዲዮቻችን ላይም እየመዘናቸው ናቸው። ትልልቆቹን መዘንን፣ ከዛ ወደ ትንንሾቹ ሄድን። ስለዚህ አቨሬጅ ክብደታቸውን ደግሞ እናወጣለን ማለት ነው። ስለዚህ እነዚህ ዶሮች በአጠቃላይ ግን እዚህ ጋር ያገኘናቸው ዶሮች ወደ ዘጠኝ መቶ ግራም ገደማ ነበሩ እና ፐርፌክት የሚባል እንትን ላይ ነበሩ የሰውነት ቦዲ ዌት ላይ ነበሩ እና በጣም አስፈላጊ የሚባል ነው። ምንም ምንጨምረው የለም፣ ምንም ምንቀንሰው የለም። ጥንቃቄ ማድረግ ያለብን ግን እዚህ ጋር ለአርቢውም ለእኔ መኖ ለምሰራውም ጥንቃቄ የምናደርገው ከዚህ በኋላ ምንድን ነው ይሄ የአብዶሚናል ፋት የምንለው ነገር እንዳይመጣ በተወሰነ መልኩ የፕሮቲን እና የካርቦሃይድሬት ቅነሳ ይኖረዋል። ታዲያ እንደምታውቁት ከስታርተር ጀምሮ ወደ ፌስቱ ድረስ ወደ አረጁ መኖዎቹ እንኳን ስትሸጋገሩ በጣም ኳሊቲው እየቀነሰ። ኳሊቲ የምንላቸው ምንድናቸው ናቸው በዋነኝነት ካርቦሃይድሬትና የፕሮቲን መጠን ናቸው። ስለ እየወረደ እየወረደ እየወረደ ነው የሚመጣውና ዶሮቻችሁ ባደጉ ቁጥር አነስተኛ የመኖ ኳሊቲን ይፈልጋሉ፣ ወይም ደግሞ የንጥረ ነገር መጠኑ ያነሰለትን የኒትረንት መጠኑ ያነሰለትን መኖ ይፈልጋሉ ማለት። ስለዚህ ወደ 16 ዶሮችን አግኝተን ነበር። የሚገርማችሁ ነገር እነዚህ ዶሮች ከ550 ግራም እስከ 630 ግራም ነበሩ። የሰውነት ክብደታቸው ባጠቃላይ ማለት ነው። ስለዚህ በጣም አንደርዌት የሚባሉ ዶሮዎች ናቸው። በእርግጥ ጄኔቲካሊ የተመቱም ዶሮዎች ይሄ ከ ከዝርያ መዳከም ጋርም የሚያያዝ ጉዳዮች አሉት። መጀመሪያውኑ ከእንቁላል ቅርፊቱ ሲወጡ ሲፈለፈሉም የሚኖር ችግር የዘር ደካማ የመሆን ችግርም አንደርዌት ከመሆናቸው ጋር ሰፊ ግንኙነት አለው እና እነዛን ዶሮዎችም ምናልባት ምናልባት የተወሰኑት ተመልሰው ወደ መንጋው ተቀላቅለው ወደ እንቁላል ምርት የሚገቡበትም ሂደት አለ። ሌሎቹ ደግሞ በዛው የሚቀሩበትም ቢያድጉም እንኳን ወደ እንቁላል ምርት የማይገቡበት ሁኔታ አለ። ያ ማለት ዞሮ ዞሮ ካስገባቱ ሁለት ሺህ ዶሮ ሁለት ሺዎቹ እንደማይጥሉ ስለሚታወቅ ማለት ነው። ስለዚህ በውስጥ አዋቂነት እነዚህ ጄኔቲካሊ ደካማ የሆኑ አንደርዌት የሆኑ ዶሮዎች እንዲሁም ደግሞ ወደ ይሄ የሌንግ ኦርጋናቸው ዴቨሎፕ ያላደረጉ ወይም ደግሞ ዝግጁ ያልተነቃቁ ዶሮች ቆይተው ወደ እንቁላል ምርት ውስጥ ይገባሉ ማለት ነው። ስለዚህ ከዛ ጋር የሚያያዝ ነው። ወደ ሁለተኛው ስራችን ደግሞ ስናልፍ፣ ዲቤክ ነው ያደረግናቸው እነዚህን ዶሮች ፓርቲሽን ሰራንላቸው። የተቆረጡትን ወደ አልተቆረጡት አደረግናቸው፣ እና ፓርቲሽን ከሰራን በኋላ ይህንን ዶሮዎችን ወደ ፓርቲሽኑ ወደ ማስገባት አንደኛውን ቦታ አደረግ ባዶ አደረግ ነው፣ ሁለተኛውን ደግሞ ዶሮችን አደረግንበትና እንደምትመለከቱት እንግዲህ ፓርቲሽን ሰራን። በነገራችን ላይ አብዛኛው ዶሮ አርቢዎች በሚባል ደረጃ በግምታዊ በሆነ አይነት አሰራር ነው ይመስለኛል። አሁን ለምሳሌ እዚህ በዶሮ እርባታ ስራ ላይ ይሄ የዲቤክ ማሽኑ ራሱ ዲቤክ የሚያደርግልን ማሽን ዲቤከር ማሽን የምንለው ማለት ነው ያው ስለሚሸጥ ሰዎች እየገዙ እንደ ቢዝነስ እየሰሩ የሚገኙት ነው። ነገር ግን ደግሞ ነገር ግን ጥንቃቄ ማድረግ ያለባችሁ በነገራችን ላይ እነዚህን ዶሮዎች እኔም አሁን ያጋጠመኝ ጉዳዮች አሉ። ከዚህ ከሂት ስትረስ ጋር ተያይዞ ዶሮቻችን ብዙ ዶሮች የሚሞቱበትም አጋጣሚ አለ። ከዚህ በተጨማሪ ደግሞ ቀድመ ምን አድርገናል፣ ለዚህ ለደማ እርጋቱ ምን አይነት ጉዳዮችን ተጠቅመናል የሚለው በነገራችን ላይ በአጠቃላይ ወደ 14 የሚጠጉ መስፈርቶች አሉ። ቅድሚያም የምናደርጋቸው በቁረጣ ጊዜ የምናደርጋቸው እንዲሁም ደግሞ ከቁረጣ በኋላ የምናደርጋቸው ሶስቱንም ቅድመ ሁኔታዎች ማሟላት ይኖርባቸዋል። እና ማሽን ስላላችሁ ብቻ ከመሬት ተነስታችሁ ዝም ብላችሁ የምቆርጡ ሰዎች ሪስክ ውስጥ ነው ያላችሁት። አንደኛ ዶሮቻችሁ ስለሚሞቱ ብቻ አይደለም፣ ላይሞቱ ይችላሉ ዶሮዎቹ። ነገር ግን ትክክለኛው አቆራረጥ የትኛው ነው የሚለው መለየት አስፈላጊ ነው። ዶሮቻችሁ ምናልባት ፒክ ፕሮዳክሽን ላይ ምርት ላይ ሊሆኑ ይችላሉ። ጥሩ እንቁላል ምርት የምሰበስቡበትና በተለይ በዚህ ወቅት ላይ ደግሞ ያላችሁ ዶሮ አርቢዎች ጥሩ እንቁላል እየተሸጠበት ያለበት ጊዜ ነውና ምናልባትም በዚህን ጊዜ ላይ ዶሮቻችሁን መንቁር እንኳን መቁረጥ ብትፈልጉ ልዩ ጥንቃቄ እያስፈልጋቸዋልና ከግምት ውስጥ እነዚህ ጉዳዮች መግባት አለባቸው። እያደረግን ያለ ነው እንግዲህ ዶሮቻችንን መንቁር መቁረጥ ነው። እነዚህ ዶሮዎች እንደነገርኳችሁ አንድ ወር ከገባቸው አንድ ወር ገደማ ይሆናቸዋልና በአጠቃላይ አራት ወራቸው ላይ የሚገኙ ዶሮች ናቸውና ከዚህ በኋላ እንግዲህ የወጣትነት ዘመናቸው ሰላማዊ ሆኖ እንዲቀጥል የግድ ዲቤክ መደረግ አለባቸው ወይም መንቁራቸው መቆረጥ ወይም መቀነስ ይኖርብናል ማለት ነው። ስለዚህ እነዚህ ጉዳዮች ነው የሚያስፈልጉት። በአጠቃላይ የላይቲንግ ፕሮግራማቸውን ስንመለከት እነዚህ ዶሮች ለምሳሌ እስከ ምሽት አንድ ሰዓት ብቻ እየበራላቸው ነው የሚገኘው። እስከ ምሽት አንድ ሰዓት ብቻ ያም የሆነበት ምክንያት አሁን ከዚች ከሁለት ቀን ከሶስት ቀን በኋላ ጭማሪውን እያደረግን እንሄዳለን ማለት ነው። ስለዚህ ያ ማለት አጠቃላይ ሳይንሱ ስንመለከተው ወይም ደግሞ አሰራሩ ስንመለከተው ዶሮዎች የነዛ ፎሊክሎች ስቲሙሌት የሚሆንበት ወይም መነቃቃት የሚጀምርበት እንጭጭ እንለዋለን ወይ የሴቴ ዘር ማለትም ይቻላል። እነዚህ አስኳል ማለት ነው ዮክ ይባላሉ። በነገራችን ላይ ፎሊክል ወይም ደግሞ ዮክ ይባላሉ። እነዚህ ዮኮች ተነቃቅተው ወደ ማጸሟማ እንዲገቡ የሚያደርገው ዋነኛው ብርሃን ነው። ስለዚህ ያንን ብርሃን አሁን እየጨመርን እንመጣና ዶሮቻችን ደግሞ ወደ እንቁላል ምርት በጊዜ እንዲገቡ እናደርጋለን። እስከ አምስት ወር ድረስ ፒክ ፕሮዳክሽን እንዲሰቀል እናደርጋለን ማለት ነው። እነዚህ ጉዳዮች በደንብ ከግምት ውስጥ የሚገቡ ናቸው። ሌላው ቫይታሚን መልቲ ቫይታሚን የተሰጣቸው ከዚህ በተጨማሪ ደግሞ ኤግ ቡስተርም እንሰጣቸዋለን። ቅድም እንዳልኳችሁ ለእንቁላል ምርት በጣም ከፍተኛ አስተዋጽኦ ያላቸውን የቫይታሚን አይነቶች መርጠን ለዶሮቻችን እንሰጣለን ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ስራዎች ዛሬ አከናውነናቸዋል። እንግዲህ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። የእኛ ምርትና አገልግሎትን ለመጠቀም ለምትፈልጉ ለሁላችሁም በ0954 6213 24 እየደወላችሁ አድራሻችሁ እንዱ ከም ነው ሰላም።